ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን፣ በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በየሳምንቱ ይዘን በምንቀርበው በዚህ የመጽሐፍ ቅዱስ ተከታታይ ትምህርት ክፍል ባለፉት ሳምንታት የጀመርነውን ሀሳብ በዚህም ትምህርታችን እንቀጥላለን። ይህ ትምህርት አምስት ነው። በተለይ ስለ መጽሐፍ ቅዱሳዊ የትንቢት ክፍሎች አፈታት እየተመለከትን እንገኛለን። በእነዚህ ትንቢቶች ውስጥ ያሉትን ምሳሌያዊ መግለጫዎች እንደዚሁም ደግሞ እነሱን ለማስተዋል ቅዱስ ቃሉ እንዴት እንደሚረዳን እያየን ያለነው በቀደመው በአራተኛው ትምህርት አህዛብ የሚለውን ርዕስ ክፍል አንድ ተመልክተናል። ይህ ደግሞ ከዛ ቀጣይ የሆነው ክፍል ሁለት ነው። በተለየ መንገድ የእግዚአብሔር መንፈስ እንዲያስተምረን በመጸለይ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እናመሰግናለን። ስለረዳን ስላገዝከን ቃልህ እንድናጠና ስለምትሰጠን እድል ተመስገን እንላሃለን። አሁንም አንተ አብረህ እንድትሆን ጌታ ሆይ፣ በቃልህም ደግሞ እንድትናገረን ጸለይን። ስለ ሁሉ ክብር ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። እንግዲህ በመዝሙር አርባ ስድስት ቁጥር አስር ላይ እረፉ ይላል፣ እኔም አምላክ እንደሆንኩ እወቁ በአህዛብ ዘንድ ከፍ ከፍ እላለው በምድርም ላይ ከፍ ከፍ እላለው ይላል። እንግዲህ እግዚአብሔር አምላካችን ምን ያህል በሕዝቦች በምድርም ሁሉ ላይ ምድር ሲል ሕዝብ ሲል ሁሉን ለመጠቅለል የተጠቀመበት ቋንቋ ነው እና እግዚአብሔር በሁሉ ላይ ከፍ ከፍ እንደሚል ከዚህም የተነሳኛ ልናርፍ እርሱንም አምላክ መሆኑን በማወቅ ልንረጋጋ እንደምንችል ይህ ቃሉ ያስተምረናል። እንግዲህ ለመግቢያ እንዲሆነን እግዚአብሔር በክርስቶስና በሰይጣን ወይም በመልካምና በክፉ መካከል ያለውን ግልጥ ግጭት ታሪኩን እና ሂደቱን እንድንረዳ ይፈልጋል። ምክንያቱም በዓለማችን ውስጥ ኃጢአት ከገባበት ጊዜ ጀምሮ በክፉ እና በመልካም መካከል ግጭት አለና ታላቁ ተጋድሎ ምንለው አለ። ስለዚህ የዚህን ግጭት የተለያዩ ደረጃዎች በተለይም በዚህ ውስጥ ደግሞ የአሕዛብ ሚና በተመለከተ እግዚአብሔር ለነቢያቱ ገልጦላቸው እናነባለን። እንግዲህ የዚህ እውቀት ዋና ምንጭ ደግሞ የትንቢተ ዳንኤል መጽሐፍ ሲሆን በራይ ዮሐንስ መጽሐፍ ውስጥ ደግሞ ዮሐንስ ስለ ግጭቱ የመጨረሻ ደረጃ በብዛት ከእግዚአብሔር ዘንድ ራይን ተቀብሎ እንደነበር እንመለከታለን። እንግዲህ በዳንኤል እና በራይ መጽሐፍ ውስጥ ስለዚህ ስለ ታላቁ ተጋድሎ ብዙ መማር እንችላለን። ታዲያ በዚህ ጥናታችን ምንሸፍናቸው የሚከተሉትን ርዕሶች ይሆናል። በመጀመሪያ የመልካምና የክፉ እውቀትን በተመለከተ መልካምና በክፉ መካከል ያለው ጦርነት ከዛ እውቀት ጋር በተገናኘ ጀምሯል እና የመልካምና የክፉን እውቀት በተመለከተ እናጠናለን። ከዛ በመቀጠል ደግሞ የታሪክ እውቀት ወሳኝ ነው። ውድ ብረቶች፣ አስደናቂ አውሬዎች፣ በእነዚህ የቀረበውንም ደግሞ የታሪክ እውቀት እንመለከት እና በመጨረሻ የፍጻሜ ዘመን እውቀት ደግሞ ድርና ባህር ከዛም ጋር ተያይዞ የመጣውን የቅሬታውን ሕዝብ መግለጫ በማየት ጥናታችንን ከፍጻሜ እናደርሳለን። እንግዲህ በመጀመሪያ የመልካምና የክፉ እውቀትን በተመለከተ መጽሐፍ ቅዱሳችን ምን እንደሚያስተምረን እንመለከታለን። ምንድን ነው የሚያስተምረን ያለን እንደሆነ በዘፍጥረት ምዕራፍ ሶስት ቁጥር አምስት ላይ እንደዚህ ይለናል። ምን ይለናል በዚህ ክፍል ላይ ደን በምናነብበት ጊዜ ከእርሷ በበላችሁ እን አይኖቻችሁ እንዲከፈት ደግሞም እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ብሎ የተናገረውን የጠላትን ሀሳብ በዛ ክፍል ላይ እንመለከታለን። እንግዲህ በዚህ ቦታ ላይ የምንመለከተው በመጀመሪያ እግዚአብሔር አዳምና ሔዋንን በኤደን ገነት ባስቀመጣቸው ጊዜ የገጠማቸውን ሁኔታ ነው። በዛ ያገኛቸውን ነገር ነው የምንመለከተው በዚህ ቦታ ላይ በተለይም ደግሞ ሔዋን በሰይጣን በተፈተነች ጊዜ የገጠማትን ነገር እንመለከታለን። ምንድነው የገጠማት ያለን እንደሆነ በዚህ ቦታ እንደምንመለከተው ሰይጣን የፈተናቸው ፈተና ነበር፣ ይህንን የተከላከላችሁት ዛፍ ብትበሉ እውቀትን ታገኛላችሁ። መልካምና ክፉን እውቀት ማግኘትና እንደ እግዚአብሔር መሆን በመመኘት ነው ተፈትና የነበረችው። ለጊዜውም ምኞቷን ያገኘች ይመስል እንደነበረም ሁኔታውን ስንመለከት እናያለን። አይኗ የተከፈተላት መሰላት፣ ሄዳም ለባለቤቷ እንደሰጠችው እናያለን። እግዚአብሔር ይህንን እውቀት በግልጽ ከልክሏቸው ነበረ። በዘፍጥረት ፍጥረት ምዕራፍ ሁለት ከቁጥር 16 እስከ 17 ላይ ስናነብ የእግዚአብሔር ሐሳብ አልነበረም እነሱ ያንን እውቀት ያገኙ ዘንድ። ለምንድነው ለምንድን ነው እግዚአብሔር የመልካምና የክፉን እውቀት ከመጀመሪያዎቹ ጥንዶች የከለከለው ብለን ልናስብ እንችላለን። እንግዲህ ዘፍጥረት ሶስትን ካነበባችሁት ይህ እውቀት ምንም አይነት መልካም ነገርን እንዳላስገኘላቸው ትመለከታላችሁ። ምናልባት ችግሩ ከእውቀቱ ሳይሆን እውቀቱ የተገኘበት መንገድ ሊሆን ይችላል። እግዚአብሔር እንዶቹን ልጆቹ በትምህርት ቤት እንዲማሩት እንደዚሁም ቀስ በቀስ ሊያስተምራቸው ፈልጎ የነበረ ይመስላል። እነርሱ ግን ክፉን በተግባር ለመማር እንደፈለጉ ባለመታዘዝ መንገድ በመሄድ ራሳቸውን አደጋ ላይ እንደጣሉ እናያለን። እንግዲህ ይህ ስህተት እስራኤል ንጉሥ እንዲነግሥላቸው በጠየቁ ጊዜም የደገሙት ስህተት ነበር። እግዚአብሔር እርሱን ማገልገል እና አህዛብ ማገልገል ምን እንደሆነ እንዲማሩ በጊዜ ሂደት ለሌሎች አህዛብ ያንን እንዲሰጡ ፈቅዶ ነበር እግዚአብሔር። ነገር ግን እነሱ ይህን ለማድረግ አልፈለጉም። ስለዚህ እንግዲህ በክፉና በመልካም እውቀት ላይ የተመሰረተውን ይህንን የክፉንና የመልካሙን ጦርነት እግዚአብሔር ደግሞ ምን ያህል ብዙዎች እንደሚሳተፉበት የገለጠበት አንደኛው መንገድ በራእይ ወይም ደግሞ በገለጠው መገለጥ ነው። እንግዲህ የታሪክ እውቀት ስንል ምን ማለታችን ነው ወደሚለው ስንገባ በተለይ በመጽሐፍ ቅዱሳችን በዳንኤል መጽሐፍ በዳንኤል ምዕራፍ ሁለት ላይ ንጉሥ ናቡከደነጾር ሊያስታውሰውም ሆነ ደግሞ ሊፈታው ያልቻለውን ሕልም እንደተቀበለ እናያለን። በዛ ሕልም ውስጥ ደግሞ ያየውን ነገር በኋላ ዳንኤል በእግዚአብሔር መንፈስ እርዳታ ሕልሙን ከነፍቹ በነገረው ጊዜ ደግሞ የተናገረውን እናገኛለን። እንግዲህ የተመለከተው ነገር ምንድን ነው ካለን፣ አንድ ሐውልት ተመልክቶ ነበረ። የአህዛብን ታሪክ አስፈሪ በሆነ የሐውልት ምስል ንጉ ንጉስ ናቡከደነጾር እንዲመለከት ተደርጎ የነበረበትን ሁኔታ የምናገኘው እንግዲህ እዚህ ላይ ነው። ታዲያ በዛ አስፈሪ በሆነው ሐውልት ራስ ሆኖ የቀረበው የወርቅ በወርቅ የተሰራ እንደነበር እናያለን። ይህ የሚያመለክተው ደግሞ ባቢሎንን ወይም በወቅቱ ናቡከደነጾር ያስተዳድር የነበረው መንግስት እንደሆነ እናያለን። ይህም መንግስት የታሪክን እውቀት ስንፈትሽ ከ605 ዓመት ዓለም እስከ 539 ዓመት ዓለም ዓለምን አስተዳድሮ እንደወደቀ እናያለን። ከሱ ቀጥሎ ደግሞ የመጣው ትከሻው ደግሞ በብር የተመሰለ ሲሆን ይህም ደግሞ ከዛኛው አነስ ቢልም ነገር ግን እሱም ቢሆን በብርታት የቆመ የሜዶ ፋርስን መንግስት የሚወክል ነበር። ይህም ከ539 እስከ 331 ያለውን የሚሸፍን ክፍል ነበረው። በመቀጠል ደግሞ ከነሐስ የተሰራውን ጭኑንና ውገቡን ስንመለከት ይህም አሁን ደግሞ የግሪክን መንግስት ያመለክት ነበር። የግሪክ መንግስትም የሜዶ ፋርስ መንግስት ከወደቀበት ከ331 ጀምሮ እስከ 168 ዓመት ዓለም ድረስ እንደገዛ እናያለን። በመቀጠልም ሮም ደግሞ ይመጣና በጭኖቹና በእግሮቹ ላይ ያለውን ብረት ተመስሎ ይገለጣል። ታዲያ ሮም ከ168 ዓመተ ዓለም ጀምሮ እስከ 476 ዓመተ ምህረት ድረስ ሮም ደግሞ እንደገዛች እንመለከታለን። እንግዲህ ከ476 ዓመተ ምህረት በኋላ የተከፋፈለችውን ሮም እናያለን። ከዛን ወዲህ አንድም ሌላ ያል ሁሉን ዓለም የገዛ አንመለከትም። እስከምን ድረስ ነው ይህ የሚቆየው ካልን በዛው ህልም ላይ ትንሽ ድንጋይ በእጅ አልተነካች እንዴት መጥታ ምስሉ እንደምትፈጨው እና በመጨረሻም ተንሰራፍታ ትልቅን የማያልፍ የማይጠፋ መንግስት እንደምትመሰርት ህልሙ ይናገራል። ይህም የእግዚአብሔርን ዘላለማዊ መንግስት ያሳያል። እንግዲህ የብሮቹ ውድነት ወይም ደግሞ እነዚህ የብሩ የወርቁ፣ የናሱ ውድነት ከላይ ወደታች እየቀነሰ መሄዱ የሰው ልጆች በሂደት እየዘቀጡ እንደሚሄዱ የሚያሳይ ነበር። ከወርቅ ወደ ብር፣ ከብር ወደ ነሐስ፣ ከነሐስ ወደ ብረት፣ በመጨረሻም ደግሞ ሸክላና ብረት ሲቀላቀሉ እናያለንና ና የኢንዱስትሪ አብዮትና እንደ ዳርዊንና ማርክስ ያሉ ሰዎች ያመጧቸው ጽንሰ ሀሳቦች በጋራ በመሆን የሰው ልጅ እግዚአብሔር ሳያስፈልገው ፍጹም ማህበረሰብን መመስረት እንደሚችል እንድናምን የሚያደርግ የሚጠር ነበር። በሃያኛው ክፍለ ዘመን ታዲያ መጀመሪያ ላይ ተስፋ ሲደረግ የነበረው ሰላም እና ደህንነት ሁሉ ምን አግኝቶት ወደዛ ጦርነት ተገባ ብለን ጠይቅ ይሆናል። ትንቢቱ ይህንን አስቀድሞ አስጠንቅቆናል። በዘመናችን የሚሆነውም ደግሞ ይህን ያረጋግጥልናል። የሰው ዘር በፍጥነት በተለይም ደግሞ በስነ ምግባር እየዘቀጠ ይሄዳል። እስካሁንም ልብ ብለን አይተን እንደሆነ ከዚህ በኋላ ይሆናል የተባለው እንደሚፈጸም እርግጠኞች መሆን እንችላለን። ስለዚህ በዚህ ምስል ላይ እግዚአብሔር በዛን ጊዜ የነበሩትን እና ሊመጡ ያሉትንም በትንቢት መልክ እንዳስተዋወቀ እናያለን። ከዛ እንግዲህ በመቀጠል የምናየው አስደናቂውን የአውሬዎቹን ራእይ ነው። ይህ ራእይ ደግሞ የተሰጠው ለንጉሱ በቤተ መንግስት ሳይሆን ለዳንኤል እንደሆነ እናያለን። ዳንኤልም ተናገረ፣ እንዲህ ይላል፦ በሌሊት በራእይ አየው ኖም ራዩ አራቱ የሰማይ ነፋሳት በታላቅ ባህር ላይ ይጋጩ ነበር። አራቱም ታላላቅ አራዊት ከባህር ወጡ። እያንዳንዲቱም ልዩ ልዩ ነበረች ይለናል። እንግዲህ የዓለም መንግስታትን መተካት በሌላ ራእይ ማሳየት ለምን አስፈለገ ብለን እንጠይቅ እንችል ይሆናል። ምክንያቱም አስቀድሞ በሐውልት ተገልጦ አሁን ደግሞ እንዚህ ጋ በዳንኤል ምዕራፍ ሰባት ላይ በእነዚህ አውሬዎች የሚገለጠው ለምንድን ነው ብለን እንጠይቅ ይሆናል። እንግዲህ ይህን ጥያቄ እንዳያዝን ባቢሎን አስቀድመን እንዳየነው ከ605-539 በአንበሳ እንደ ንስር ባለ ክንፍ ባሉት ነው የሚወከለው። በመቀጠል ደግሞ ሜዶ ፋርስ ከ539 እስከ 331 ነው። ይህኛውም ደግሞ በአፉ የያዘው የጎድን አጥንት እንደነበር እንመለከታለን። ደግሞም የግሪክ ከ331 እስከ 168 ዓመተ ዓለም ሲሆን አረማዊ ሮም ከ168 እስከ 476 ዓመተ ምህረት የሚደርስ ይሆናል። በመጨረሻም ጳጳሳዊ ሮም ደግሞ ከ476 ጀምሮ ይኸው እስካሁን ድረስ ያለበትን ሁኔታ ያሳየናል ማለት ነው። እንግዲህ የመጀመሪያው ራዩ እንዲፈጸም ለማረጋገጥ ነው። ራይ ምራፍ ዘፍጥረት ምራፍ 41 ቁጥር 32። ሁለተኛው ደግሞ ራዩ በዳንኤል ሁለት ላይ እንደተመዘገበው ለአሕዛብ ንጉስ ሳይሆን ለእብራዊ ነቢይ እንደመሰጠቱ የእግዚአብሔር ሕዝብ ከአሕዛብ ታሪክ ጋር ያለውን ግንኙነት ለማሳየት የቀረበ እንደሆነ እንረዳለን። እንግዲህ እነዚህ አህዛብ በሰላም ሳይሆን በጦርነት ምክንያት የሚነሱ ናቸው። በኢሳይያስ 17፡12 ስንመለከት ይህን እናገኛለን። እንግዲህ እስራኤል በጦርነቱ ውስጥ አይካተትም፣ ነገር ግን የጦርነቱ ገፈት ቀማሽ ናቸው። ከአንዱ መንግስት ወደ ሌላ መንግስት የሚቀባበል ግዛት ሆነ ልዑላዊነትም የሌለው እንደሆነ እዚህ ጋ እንመለከታለን። እንግዲህ ይህ ሁኔታ እግዚአብሔር ለእነርሱ ከነበረው ሀሳብ እንዴት በእጅጉ የራቀ። እንግዲህ እዚህ ጋር እንደምናየው እግዚአብሔር በእውነት ለባሪያዎቹ ሳይነገር የሚያደርገው ነገር እንደሌለ ደግሞ በሚናገርበት ጊዜ የመሰለባቸው ምሳሌዎች ትልቅ ትምህርት የሚያስተምሩ ሆኖ እናገኛቸዋለን ማለት ነው። እንግዲህ እግዚአብሔር ቃል ይላል። ተማሪ በአህዛብ ታሪክ ውስጥ ለመለኮታዊ ትንቢትን ቀጥተኛ ተፈጻሚነት ሊመለከት ይችላል። ባቢሎን መሪዎቿ ከብልጽግናቸው የተነሳ እግዚአብሔር እንደማያስፈልጋቸው ስላሰቡ የመንግስታቸው ክብር የሰብአዊ ጥረት ውጤት እንደሆነ በማሰባቸው በስተመጨረሻም ፈራርሳና ወድማ አለፈች። የሜዶና የፋርስ አገዛዝ የእግዚአብሔርን ሕግ ስለረገጠ የሰማይ ቁጣ በላይ ወረደ። አብዛኛው ሕዝብ በልብ ውስጥ ለፈሪሃ እግዚአብሔር ቦታ አልነበረው። ክፋት፣ እግዚአብሔርን መሳደብ እና ምግባር ብልሹነት ገነነ። በምትኩ የመጡትን የመንግስታት በይበልጥ የተሻሉና የዘቀጡ ሆኑ። እነዚህም በስነ ምግባር ሚዛን ላይ ይበልጥ እየቀለሉ እየቀለሉ የሚሄዱ ናቸው ይላል። እንግዲህ በመጨረሻ የፍጻሜው ውስጥ ዘመን ላይ ያለው ሁኔታ ምን ይመስላል? ትንቢት ምሳሌዎችን በመጠቀም ስለዚህ ዘመን ምንድን ነው የሚለን ወደሚለው እንገባለን። እንግዲህ በምድርና በባህር ያለውን ሁኔታ በዚህ ውስጥ እንዴት እንደቀረበልን ራእይ ምዕራፍ 13 ቁጥር 1ና 11 ላይ አንድም አውሬ ከባህር ሲወጣ አየሁ ይላል ሌላውም አውሬ ከምድር ሲወጣ አየው። እንግዲህ ከዚህ ቀደም እንደተመለከትነው ባህር ጦርነትንና ቀውስን ይወክላል። ይ ምራፍ 17 ቁጥር 15 ይህ ጽንሰ ሐሳብ በማስፋት ውዎችን አሕዛብን ወይም በእግዚአብሔር ምሪት ስር ባለመሆናቸው በክፉ ስልጣን ስር የሆኑ ህዝቦችን እንደሚወክልም ጭምር ያሳያል። በዚህ ዘመን፣ በፍጻሜ ዘመን የእግዚአብሔርን ህዝብ የሚዋጋ አውሬ የሚወጣው ከባህር ውስጥ እንደሆነም ደግሞ ራእይ ምዕራፍ 13 ከቁጥር 1 እስከ 17 ይናገራል። ደግሞ ምድር በሌላ በኩል ህዝብ አይታይባትም። ያልተለወጡ ህዝቦች ታማኞቿ ቤተክርስቲያን ለማጥፋት በተነሱ ጊዜ ወደምትሸሽበት ምድር፣ ይህም የነፃነት ምድር እንደሆነ እንመለከታለን። በግ የሚመስለው አውሬ ከምድር ውስጥ ሲወጣ በመጀመሪያ ለእግዚአብሔር ታማኝ ቢሆንም እንደ ዘንዶ ማውራት እንደሚጀምርም እናያለን። እርሱም በምድር ላይ በሚሆነው የመጨረሻው ግጭት ታማኟን ቤተክርስቲያን እንደሚያሳድድ በራይ ምዕራፍ 13 ከቁጥር 1 እስከ 15 ተጽፎ እናገኛለን። እንግዲህ ቅሬታ ሕዝብ ምን ይመስላል ካልን በራይ ምዕራፍ 10 ቁጥር 11 ላይ በብዙ ወገኖችና በአሕዛብ በቋንቋዎች በነገስታትም ላይ እንደገና ትንቢት ተናገር ዘንድ ይገባል አለኝ ይላል። እንግዲህ ራይ ምዕራፍ 13 ከምድርና ከባህር ሆነው የእግዚአብሔርን ህዝብ የሚያጠቁትን ኃይላት ያሳየናል። በራይ አስር ደግሞ የእግዚአብሔር ህዝብ የመጨረሻውን መልእክት በምድርና በአህዛብ ላይ ሲያስተላልፉ ያሳያል። እንግዲህ በሁለቱ በራይ ምዕራፍ አስር ቁጥር አንድ ላይ ብርቱ መልአክን እንመለከታለን። እሱም ደግሞ ራሱ ክርስቶስ እንደሆነ እናውቃለን። ራይ ምዕራፍ አስር ቁጥር ሁለት ላይ ደግሞ በምድርና በባህር ላይ የሚሰበክ መልእክት አመጣ ይለናል። የዳንኤል መጽሐፍም ደግሞ ተመሳሳይ መልእክት እንደነበረው እንመለከታለን። ራይ ምዕራፍ 10 ቁጥር 3 እስከ 4 ደግሞ ወደ ስናነብ ትርጓሜው የታተመ እንደሆነ እንመለከታለን። ደግሞ የዳንኤል መጽሐፍ ትርጉምንም እንደዛው ለመረዳት በዚያ ጊዜም ከባድ እንደነበር እናያለን። ራይ ምዕራፍ 10 ከቁጥር 5 እስከ 7 ላይ ደግሞ በዳንኤል 12 ቁጥር 7 ላይ እንዳለው መሐላ ሲደረግ እንመለከታለን። መልእክቱም ለፍጻሜ ዘመን እንደሆነ ከዚህ እንረዳለን። በራእይ ምዕራፍ 10 ከቁጥር 8 እስከ አስር ላይ ደግሞ መልእክቱ ጣፋጭ ቢሆንም ውጤቱ ግን መራራ እንደነበር እንመለከታለን። በተመሳሳዩ የዳግም ምጽአቱን መቅረብ መስበክ ታላቁን ተስፋ መቁረጥ እንዳስከተለም እናያለን። በመጨረሻ ደግሞ እንደገና በትንቢት መናገር አስፈላጊ የሆነ እንደተገኘ እናያለን። በራእይ ምዕራፍ 10 ቁጥር 11 ደግሞም የአድቬንቲስት ቤተክርስቲያን በታላቁ ተስፋ መቁረጥ ውስጥ በመውጣት የመጨረሻውን መልእክት የመስበክ ኃላፊነት እንዳለባት ከዚህ እንረዳለን። እንግዲህ የፍርዱ ሰዓት መድረሱን የሚያውጀው የራእይ 14 መልእክት ለፍጻሜ ዘመን የተሰጠ ነው። በራእይ 14 10 ላይ ያለው መልአክ አንድ እግሩን በባህር ላይ አንድ እግሩን ደግሞ በምድር ላይ አድርጎ መታየቱ መልእክቱ ወደ ሩቅ ሀገራት እንደሚወስድ ውቅያኖስን እንደሚያቋርጥ እና የዓለማችን የመጨረሻን የማስጠንቀቂያ መልእክት አዋጅ በባህር ደሴቶች እንኳን እንዲሰሙ እንደሚያደርግ ያመለክታል። እግዚአብሔር ሳያዘጋጃት በቤተክርስቲያን ላይ የወረደ አንድም ደመና የለም። እግዚአብሔር አስቀድሞ ሳያየው ስራውን ሊጻረር የተነሳ አንድም ኃይል የለም። ሁሉም ነገር በነቢያቱ እንደተነገረው ተፈጸመ። ቤተክርስቲያኑ ሳይዘነጋ እና በጨለማ ውስጥ ሳይተው ነገር ግን በትንቢታዊ አዋጆች የወደፊቱን እያሳየ በችሮታው በዓለም ታሪክ ውስጥ በተቀጠረው ቦታ መሰረት ቅዱስ መንፈሱን ነቢያቱን እንዲናገሩ እያደረጋቸው እንደነበር ደግሞ በዛ ሁሉን እንዲፈጸም እንዳደረገና ያለን ሁሉም አማኞች የሚፈጽሙ እና የሚጸኑ እስከ መጨረሻውን የሚጸኑ እንዲሆኑ እግዚአብሔር ይፈልጋል። እንግዲህ እግዚአብሔር እንዲህ እንድንሆን በጸጋው ይርዳል። አሜን።